ነገሩ የት አባታችሁን ታውቁታላችሁ? ጎቤ ፋኖነት በጎቤ ጊዜ ቀርቷል። ለምሳሌ እ እናንተ ሆዳሞች በጎቤ ጊዜ የአማራ ልጅ ወንድሙን አይገልም ነበር። ወንድሙን አይሸጥም ነበር። የአማራ ልጅ በጥቅም ወንድሙን አይቀይርም ነበር በጎቤ ጊዜ። እናንተ አንድ ቀን ጎቤን ጠይቃችሁ አታውቁም። ስለ ጎቤ ጮሃችሁ አታውቁም ነበር። የጎቤ ልጆች ጠይቃችሁ አታውቁም። አንድ ቀን እናንተ ቅንቅናሞች ማለት ነው። ጅዋናም የለማይ ልጁላ ደግሞ አሁን የመጣችሁት ጥቅማላችሁን ልታራግፉ እንጂ ልትታገሉ ነው እንዴ? የአሁኖቹ ታጋይ ነኝ ባዮች በአማራ ህዝብ እምድር ላይ ባለው በአማራ ህዝብ ችጋራችሁን ልታራግፉ እንጂ የመጣችሁት ስለ አማራ ህዝብ አትጮሁም፣ ስለ አማራ ህዝብ አትጨነቁም፣ ስለ አማራ ህዝብ አትታገሉም። አስረግጬ ነው የምነግራችሁ። የበዛን ታይም ጎጠኝነት የለ ገለመለ የለ ምን የለ ሸዋ አይታወቅ ጎጃም አይታወቅ ወሎ አይታወቅ ጎንደር አይታወቅ፣ ይዛኔ አንድ አማራ ነበር የሚባለው። እናንተ ግማታሞች አንዲት ወለዬ ተነስታ ጎንደርን ከተሳደበች ከጎንደሮዎች ቀድመው ወለዮች ነበር መልስ የሚሰጧት። እናንተ ጎጠኞች ንፍጣሙላ የሆነች እኮ ግማታሞች ናችሁ፣ ግማታሞች ጥንባታሙላ አንድ እኔም ደጉች መጥቼ አላለቅስላችሁም። አፈርድቼ ነው ማበላችሁ እናንተ ጥንባታሞች። አፈርድቼ፣ ትግልም ቢሆን በእኛ ጊዜ ቀርቷል፣ እናንተ ጥንባታሞች። አዎ ድሮ በእኛ ጊዜ ጊፍት መለመን የለ ገለመለ የለ የሆነ ነገር ሲፈጠር ዩቱብ ላይ ድምጽ እንሆናለን፣ ቲክቶክ ላይ እንትን ትዊተርን ራሱ በአንድ እግሩ አልነበር እንደ የምናቆመው የአረብ ሀገር ሴቶች ብቻ እንኳ ራሱ ከሱሌይማን አብደላ ጋር እየሄደን የሱሌይማን አብደላ ተከታይ ያልነበረች አለ የዛሬ ስድስት ዓመት ሰባት ዓመት ላይ ጥምባታም ሁላ መቼ እንደመጣችሁ እንኳ የማትታወቁ ግማታሞች ፌስቡክ ላይ አለው አለ አሁን ጆከር እርግጠኛ ነኝ አይኖርም። እመኑ እመኑኝ፣ እናንተ ጥንባታሞች ይሄው አገኘኋት። ሰላም አሌይኩም። ይሄ የምታየት ልጅ ኑርዬ ኢብራሂም ይባላል። ተወልዶ አደገ ወሎ ወረባቦ ውስጥ ሲሆን ለሀገሩ ለኢትዮጵያ ራሱን የሰዋ ልጅ ነው። አሁን ላይ ግን ድረሱልኝ፣ የኢትዮጵያ ሕዝብ ድረሱልኝ አሳክሙኝ እያለ ግን ማንም ሊደርስለት አልቻለም። ጥይት በጥይት ተመቶ ጥይት ያለው ውስጡ ነው። ሌላ ጥይት አልወጣለትም። እሱን ለማስወጣት ደግሞ ሶስት መቶ ሺህ ሪያል ያስፈልግሃል ብር ሶሪ ያስፈልግሃል ተብሎ እስካሁን ድረስ አልወጣለትም። እና እሱን ጥይት መመታት ስታይ እንዳለች ሞተች አላ ረህማት። እና እባካችሁ፣ በተቻላችሁ አቅም እያዋጣችሁ እያዋጣን ሁላችንም ይህ ልጅ ማትረፍ አለብን። ከፈጣሪ በታች ሼር እያደረጋችሁ፣ እኔ ቁጥር አስቀምጭ የነበረ አጥፍቶብኛል ቲክቶክ እና ስለዚህ በውስጥ እያወራችሁ እንደዚህ ግሩፕ እየከፈታችሁ እንድትረዱት ትጠይቃለሁ። እኛም እንረዳለን። ያሸረፈታ ኑር ብራሂም ማለት የሀገሬ ልጅ ነው። ኦኬ። መጀመሪያ ላይ መታ እህቲቱ እኔ ላይ ስታለቅስ እኔን ቲክቶክ ላይ አምጥቼው በሚሊዮን ነበር ቫራር ላሱ የወጣው። ከዚያ አይ ብያልቅሽ የዛኔ ብዙ ከአማራ ልጆች ብዙ ተከታይ ያለን እኔና አልማዝ ብቻና ብቻ ነበረን አልማዝን እ በውስጥ አናግሬ የም በሃ ጠጥቼ ዋትሳፕ ላይ መጥቼ ግሩፕ ከፍቼ ያን ሶስት መቶ ምናምን ሺህ ብር እንድዋጣለት አደረኩኝ ሶስት መቶ ሺህ ብር ከተሟላለት በኋላ አዲስ አበባ ላይ ሶስት ወር ሙሉ መንግስት ሆስፒታል ተኝቶ ከሰውነቱ ውስጥ አልወጣለትም ቀልአው ከዛ ሰውነቱ ሁሉ መግሎ አይበላይ ጠጣ በኦክሲጅን ነበር ምግብ ራሱ ውሃ ራሱ የሚያጠጡትኝ እናቲቱ በቃ እናቲቱ በጣም ነው የምትወደው በጣም የሱ ነገር አይሆንላትም። ከዛም በኋላ ልጁም በቃ ወንድሙም የተማረ ነው፣ ወንድሙ በጓደኞቹ በሰፈሮች ልጆች ምናምን እያደረገ ነው ሶስት ወር ሙሉ እዛ ሲቀመጥ ለማደሪያም ለኦክስጂንም የሚከፈልለት ኦኬ። ሶስት ወር ከቀየ በኋላ ሰውነቱ ሁሉ ይሄ መግል በመግል በቃ፣ እንደዚህ በጎኑ መተኛት አይችልም፣ እንደዚህ ተንጋሎ ነው ሰውነቱ ሁሉ በቃ እቺን አከለ ልጁ ጫናው ከሰውነት ውስጥ ስላልወጣለት በላው። ኦኬ ከዛም በኋላ ወጥቼ እኔ ማለት ነው እኔ ነጂ ወጥቼ ሶስት ቀን አልስተደብኝም። ሶስት መቶ ሺህ ብር ታወጣለት። ያን ብር ካማላውለት በኋላ ግዴታ እግል ኦኬ። ያ ሶስት መቶ ሺህ ብር ከተማላለ በኋላ ዳውጌ ለወንድሙ ካስረከበን በኋላ አዲስ አበባ ከመንግስት ሆስፒታል ወጥተክ ግል ሆስፒታል ለመታከም ግደታ ፍቃድ ያስፈልግካል። ከዛም በኋላ እንደገና ደግሞ ከአዲስ አበባ ግዴታ አማራ ክልል ባህር ዳር ሂዶ የሆነ የሚሰጣቸው የሚወጣ ወረቀት አለ መሰለኝ፣ መታወቂያ ይሁን ምን ይሁን አላውቅም፣ ብቻ ከባህር ዳር የሚወሰድ የሚስተካከል ነገር ነበር። ልጁ ከዛ ከመንግስት ሆስፒታል ወጥቶ እግል ለሆስፒታል እንዲታከም ከዛም በኋላ ያብር አሟልተን ከላክን በኋላ ልጁ የት ሲደርስ ነው የሞተው ደብረ ብርሃን ሲደርስ ሞተው ወደ ባህር ዳር እየሄደ ያለ ወደ አማራ ክልል አስባችሁታል ሶስት ወር ሙሉ ሶስት ወር ሙሉ ብረቱ ሰውነቱ ውስጥ በስብሶ ማለት ነው ከዛ ልጁ ሶስት ወር ሙሉ ሲቆይ እናቴን አምጡልኝ እናቴን አሳዩ ነበር የሚለው ከዛም በኋላ ልጅቱ እናቱ ደግሞ እናቲቱ ልክ ሆስፒታል በገባ በስምንት ቀኑ ልጅሽ እኮ ተመቶ ሆስፒታል ነው ያለው ስትባል፣ ወደቀች። በዛው ጅኒ መታት። ስምንት ቀን አልሞላትም። ደሴ ምናምን ሆስፒታል ይዘዋት ሄዱ። ሞተች። ሆስፒታል ሄዳ ስትመረመር ምንም ነገር የለባትም። ጅኒ መቷት ነው ተባለ። ሞተች። ከዛም ሶስት ወር ሲቆይ ለልጁ እናቱ እንደሞተች አልተናገረውም። በቃ አይኑን በገለጠ ሰዓት እናቴን አምጡልኝ፣ እናቴን፣ አይኗ አለያት ብቻ ነበር የሚለው የኔ አባት እኛው ገና እንቡት ጸጌረዳ ወንድሞቻችንን አስረክበን ነው። ተረት ተረት ታሪ ለምናታችሁ፣ ያጣየው ጦርነት ጊዜ ነው። እናንተ የሸርጣ ልጅ ሁላ ግማታሞች። ኑርዬ ኢብራሂም ደግሞ የቢስቲማ የሀገሬ ልጅ፣ የሰፈሬ ልጅ ነው። ጥንባታሞች አጎቶቼ አጎቶቼ ስንቶቹ አልቀዋል። ምረግማታ ሙላ እና ምን ለማለት ፈልግ የመሰላችሁ፣ የአሁኖቹ ታጋዮች ታጋዮች ነን ባዮች እየመጡ ቅማላቸውን ያራግፋሉ እንጂ ፖ የዛን የራሱ ነበር የሆነ የአማራ ህብረተሰብ ምናምን የሚባል ትልቅዬ የአሜሪካ ዲያስፖራዎች ብር የሚያዋጡበት ምናምን ለፋን ነው። ግን መርጠው ነበር የሚያሳክሙት መርጠው እነዚህ ትላልቆች ምናምን ምናምን ካልሆኑ በስተቀር የአማራ ልዩ ኃይል ብቻ ስለሆነ አሳክሙም ነበር። ለአማራ ህዝብ የረዳህበትን ደረሰኝ አሳየኝ። አንተም ሁን ሌላም ዘመዶቹ ሆኑ ጉቺን የመናገር ሞራል የላችሁም። አንተ ለጉቺ አንተ ለጉቺ ብር አዋተክ ልትሰጣት ከሶስት መቶ በላይ እኮ ነው ደረሰኝ አላት። እሷ ለአማራ ህዝብ የረዳችሁ አንድም ቀን ረዳው ብላ አውርት አታውቅም ነበር። ግን በአማራ ልጆች ስትገፋ፣ ስትቀጠቀም፣ ስትወቀጥ ከፋት። በራሶ መገፋት ደግሞ በጣም ያሟል። ህመሙን ደግሞ ታውቀዋለክ፣ ታውቀዋለክ፣ በደንብ አድርገት ታውቀዋለክ። መርዞ መርዞ እናንተ ግማታሞች አማራነታችንን ደግሞ እናንተ ልትሰጡን ሆነ ልትነጥቁን መሆን አትችሉ። አትግማሙ። የዛኔ ራሱ የዛሬ 7 ዓመት ስምንት ዓመት የአማራ ልጆች እኔ አንድ ነጃት ነበረች። ነጃትን ጥሩ ነበር የሚባለው፣ አሁን ላይ ጆከርን ጥሩት፣ ጆከርን ሸር አድርጉለት እንደሚባለው ሁሉ የዛኔ ጨንች እርጥብ አብዱ ትላለች። ደግሞ የማነው አብዱ? የእናንተስ አብዱ ቢሆን ይህ ፍንድያ ይፈንድያ ጎንደርና አዋርዶ ከፍ አርጎ ዝቅ አርጎ አፈር ብቻ ሲያስበላል ነበር። እናንተ ጥንባታሞች፣ ማን ነው ደግሞ የእናንተ አብዱ? አብዱ ከአንጀቱ ሲታገል የነበረ ቤት ገዝቶ ነበር ብልጽግና ቤት ወሰደበት አሉ። እስተይ ደግ አረገው ደግ አረገው። ምክንያቱም እንደ የአማራ እናት የአማራ እናት እንባ ገና እሳቱ ነው ያቃጥላችኋል። አምስት ሚሊዮን ብርሃም ምድር እራሱ አምስት ሚሊዮን የአምስት ሚሊዮን ቻሌንጅ ጊዜ እኔ እስር ቤት እንደ ደግሞ እኮ ድሌ ጠማማ ነው እድል ጠማማ ነው ከማንም በፊት የፈመስኩ ለአማራ ብዙ የታገልኩ ብዙ ብዙ ነገር ይሆንኩኝ ብዙ ነገር ድሮ ስንቱን ነገር ወኛ እስር ቤት ግብት ከማለቴ ገና ወር አልሆነኝም ነጂ አንቺ ብትኖሪ ኖሮ እኮ አሜሪካ ገብተሽ ነበር እስካሁን ድረስ አለችኝ ጓደኛዬ ለምን ምናምን ስላል እንዲህ ግን እኮ አበሻዎች መጫወት ጀመሩ አምስት ሚሊዮን የሚባል ቻሌንጅ ተከፍቶ ምናምን ተቀውጧል አለችኝ ይሄው ሐሙዳውን ጅዳ ምድር ላይ እናቴ፣ አምስት ሚሊዮን ብር አስባችሁታል። ሄዶ እዛ ወለጋ ላይ የነቀዘን ስንዴ ወረወረለት ለዚህ ለተጃጃ ለማህበረሰብ ወርቅ ቤቱን ከፍታው ዘጭ ብሎ ይኖራል። ወርቅ ቤቱን እናንተ ከካሙች ደግሞ፣ እኔ ነጅል እኔ ነጅል እኔ መጀመሪያ እናንተን አጥፍቼ መጥፋት ካለብኝ ይጠፋሉ። አዎ፣ መጥፋት ካለብኝ እናንተን አጥፍቼ ይጠፋሉ። እናንተ መላጣዎች፣ ቅሌታሙች ጀግንነታቸው እርስ በርስ ነው። እኔ እኮ የጎቤ ግልገል ነኝ፣ መነባቱን የሚነካኝ የጎቤ ግልገል ላይ ስልክ ደግሞ ሞትን አልፈራም እያልኩክ ነው። አንተ ቅዘን ሙላ ፋኖነት፣ አማራነት፣ ጀግንነት በጎቤ ጊዜ ቀርቷል። ጆከርን አሁን ጎቤ ማነው ብትሉ ታቀው እናቴንን ሰኝ ስለ ጎቤ ታሪክ አንብብሌ ብትሉ ታያቅም። እኔ ግን አስረግጬ ነው ምነግራችሁ። የቆሰለልኝ የመገለልኝ የሞተልኝ ስንት ነገር የሆነልኝ ጀግና ያባቴ ጭረው ተጫጭረው ነው ቆፍረው ነው የወጡትኝ። ምክንያቱም የጀግና ልጅ ስለሆኑ እናንተ ጥንባታሞች፣ አስረግጬ ነው የምነግራችሁ፣ አንድነት፣ አማራነት፣ ፋኖነት፣ ጀግንነት በጎቤ ጊዜ ቀርቷል። በጎቤ ጊዜ ቀርቷል። እየመረርህን ቢሆን ትውጠዋለክ። እየመረርህን ቢሆን ትውጠዋለክ። ማን ደመቀ ዘውዱ? ራሱ ደመቀ ዘውዱ አስራ ሁለቱን ነው፣ ስምንቱን ራሱ ረሽማቸው በወያኔ ጊዜ በሩ ላይ ሊገሉት መተው። ያንን ሰው እኮ ዛሬ ላይ እየዘረጠጣችሁት ነው። ዛሬ ላይ እኔ ደመቀ ዘውዱ፣ ደመቀ ዘውዱ እንደዛ። ወልቃየት ጸገዴን እኮ ያስመለሰው ደመቀ ዘውዱ መስሎ፣ ይሄው ዛሬ ላይ ጎጠኛ ሆናችሁ አላልኝ። ደመቀ ዘውዱ ጎንደርን ብቻ ፉ ምናምን ጎጠኛ ነው ካላችሁ ደግሞ እኔ አሚን ብዬ ነው የምቀበላችሁ። ምክንያቱም ለሰላሳ ዓመት ያክል ጎንደር ስትደማ ማንም ወሎ ደሴ ተነስቶ አለውልክ ወንድም ያላለው ወልዳያዎች ነበሩ ከጎንደሬዎች ጎን ወልዳያዎችና መርሰዎች ብቻ። ጠጭረጭ ጠጭረጭ እስከምትዘፈንላችሁ ድረስ አረ ተነስ ወሎ እያለ የዘፈነላችሁ ኩሻን በልበላይነክ ለእናንተ እኮ ነው፣ እናንተ መሐይሞች ወልቃይ ፀገሬ ላይ ጎንደር እኮ 28 ዓመት 30 ዓመት በሉትኝ፣ በደም ስትታጠብ የኖረች ሀገር እኮ ነች። እናንተ ማፈሪያዎች፣ ግማታሞች፣ ጥንቦች። የአሁን መሰልኳችሁ እንደኔ ሻምበል በላይነት፣ አረተነስ ወሎ እያለ የዘፈነልክ እኮ አህያ ስለሆንክ ነው። እንዲት ነቃቁ ነው። ጎንደር ስትደማ፣ ጎንደሬዎች ሲገደሉ፣ እንደዛ ሲዋደቁ ቁጭ ብላችሁ ቁጭ ብላችሁ ነበር ታው ነበር። ትግሬ አቅፋችሁ በቅፋችሁ ትኖሩ ነበር ጋባችሁ አይደለ? እናንተ መሃይሞች፣ እናንተ መሃይሞች ምን አባታችሁንስ ታሪክ አላችሁ? ዛሬ መታችሁ። ነጃት የአማራ ጠላት ናት። ነጃት እንደዚህናት ነጃት አንቺ ግማጣ፣ አማራነቴን አንቺ ልትሰጭኝና ልትነጥቂኝ አትሺም። ይኸው አማራዎች ፎሎ አንሱ አንሺ። ከምቀኝነት መቼ ታልፋላችሁ? ከምቀኝነት መቼ አባታችሁንስ ታልፋላችሁ? ሁላችን እያነሳችሁ ውጡ። ማን አስገደልሽ እንድታይ? እውነት ሲነገራችሁ አትወዱ። እውነተኛ ኦሪጂናሊ የአማራ ልጅ መጥቶ አማራ ነኝ ስላችሁ አምናችሁ አትቀበሉትም። የማንም ልቅምቅም መጥቶ ግን አማራ ነኝ ስላለ ታምኑታላችሁ። ኦሪጂናሊ አማራ ልጅ ደግሞ ታስገልሉታላችሁ። እናንተ ጥንባታሞች! ይሄ በትላንትና ና የሞተው ልጅ ራሱ ከፋለ ከፋለ ራሱ በአስራ አራት አመቱ ነው ጫካ ውስጥ የገባው ልጅ ታገልላችሁ። እናንተ ጥንባታሞች ገና ተምሮ እንኳን ሳይጨርስ የእሱን ፎቶ እየዘቀዘቃችሁ ስትረብጡ ነበር። እናንተ ማፈሪያዎች የሆናችሁ አማራዎች አማራንን ባዮች ቲክቶክ ምድር ላይ ማፈሪያዎች እኮ ናቸው፣ ቅሌታሞች እኮ ናቸው፣ አዋራጆች እኮ ናቸው። አንድ አማራ ታጋይ ድሮ ድሮ በነ ጎቤ ጊዜ ማንም የአማራን ልጅ አሳልፎ የሚሰጥ አልነበርም። እናንተ ጥንባታሞች። በጎቤ ጊዜ አንድ የአማራ ፋን ነው የአማራ ልጅ አሳልፎ የሚሰጥ አታመጡልኝም ነበር አታመጡልኝም በሰው ሞራል ላይ መረማበድ የምትወዱ መሀይሞች ልትመልሱላት ነው እንዴ ብሬ የረዳችው አማራዊት እናቶች ትበር የፈርሙጣ የነጃሳ ልጁላ ግማታ እነዚህማ እናትና አባቶቻቸው እየተባሉ እያዩ ያደጉ ናቸው መሰለኝ እንዳለ የሴተኛ ዳሪ ልጅ ነው የሚመስሉት ጥንባታሞች በስድብ ነው የሚያምኑት። በቃ ስድብ ስድብ ስድብ። እናትና አባታቸው እዛ እየተሻጎሩ ያደጉ ምናምን ስነስርዓት አልባ ሆነ ያደጉ ናቸው የሚመስሉ ጭቃዎች። አማራነት በእኛ ጊዜ ቀርቷል፣ እናቴንን ሳይ፣ አማራነት በእኛ ጊዜ ቀርቷል፣ በእኛ ጊዜ ቀርቷል፣ እናቴንን ሳይ፣ ዛሬ መጥተው ያነ ነገር ተፈጠረ ብር አዋጡ ይባላል። ያዋጣሉ፣ ኪሳቸውን ይሞላሉ። አማራን ወደዚያ ያስገለሉታል። በዛ በማህበረሰብ በችግርተኛ ማህበረሰብ ለምን ነው የነቀ የነቀዘ ስንዴ እንኳን በቅጡ አይወረውሩላቸውም። እናቴን እንሰይ ሰባት ሚሊዮን ስምንት ሚሊዮን አስር ሚሊዮን ብር ተዋጡ። ከዛም በኋላ እንዲ ውሻ እያለ ነው እንደልጅዩ አስር ሚሊዮን አስር ሚሊዮን ስምንት ሚሊዮን ብር ተዋቶ ራሱ ለዛ ማህበረሰቡ አይሰጡም። አንድ ሚሊዮኑን ብር እንኳ አይሰጡም። ስንቱ ቅማላም ቅንቅናም ነው በአማራ ህዝብ ኪሱን የሞላው ስንቱ ምንም አላለም ዝም ብለናል። ዛሬ ደግሞ መቶ ጆከራችሁ ለጉቺ በቃ ይህንን ህዝብ ለቀቅ አርጉት። በቃ አሳፈራችሁት፣ አዋረዳችሁት። እኔ አዋጥቼ ሰጥሻለሁ። ለምና አባክ ታዋጣላታለክ እኔ ከዘር ማንዘሮቻችሁ አስተዳድራለሁ ያልክ ስትጎራር የነበርክ ሰው እያደረለክ ከኪስህ አውጥተህ ስጣት። ደምረክ ከሶስት መቶ በላይ ነው ደረሰኝ፣ ሶስት መቶ ሺህ ሁለት መቶ ሺህ አምሳ ሺህ ብር ያዘ ደረሰኝ ነው። ከኪስህ ምዝርብ አድርገህ እስክፈላት እንጂ ከአማራ ህዝብማ ሊመልሱላት እኮ አይደለም እሱ የሰጣቸው ሊመልሱላት እኮ አይደለም ሊመልሱላት እኮ አይደለም። እኔ አባት ሊመልሱላት እኮ አይደለም። እሷማ ኮራ ቀብረ ጀነን ያለች የአማራ ሳይንት ልጅ እኮ ናት። አምስት ሚሊዮን ከዛም በላይ ትሰጣለች። ጉቺ እኮ በጣም ሰጭ ናት። ቤተሰብ ጉቺ በጣም ሰጭ ናት። ሲበዛ ጉቺ በጣም ሲበዛ ሰጭ ናት። በጣም ሰጭ ናት ከምገልጽላችሁ በላይ። እንዴት እንዴት እንደዛ ይላታል? እንዴት ጆከር ገብቶ ብሩን ይሄንን ህዝብ እንደዚህ ገለመለ አዋቶ ይሰጡሻል። ይህም እኮ ትልቅ ሞራል የሚነካ ሞራል የሚያቆሽሽ ንግግር ነው። እንዴት እንደዚያ ይላታል? ለጉችነው ለጉችነው ብር አዋቶ የሚሰጣት ሄለማኝ ችጋር ከካ ማፈሪያ ነው። በጣም ነው የምታሳፈሩት። ይመጣሉ፣ የአሁኖቹ እናቴ አማራ አማራ ይላሉ፣ ኪሳቸውን ይሞላሉ። ከዛ የአማራ ህዝብ ምድር ላይ ያለው እግር ብላ ይባላል። ይሄ ከባድ። 10 ሚሊዮን 7 ሚሊዮን 8 ሚሊዮን ብር በዛ በማህበረሰብ ይለምናሉ? አንድ ሚሊዮን ብር እንኳን ለዛ ህዝብ አይሰጡም። ደሜን የፈላው? ኢትዮጵያ ቲንኪው ቤትዬ ትጅዬ ሁላችሁንም በጣም አመሰግናለሁ።